በስልጤ ዞን በምግብ ራስን ለመቻል በሚደረገው ጥረት ግብርናን ከዘመናዊ ቴክኖሎጂ ጋር በማጣመር በአሁኑ ወቅት በዞኑ ያለውን ምርታማነት 71 በመቶ ማሳደግ መቻሉ ተገለጸ። ዞኑ ከ1991 ዓ ም በፊት በተለያዩ አስተዳደሮች በመከፋፈሉ የተነሳ በልማት በግብርናና ማህበራዊ አገልግሎት ኋላ ቀር የነበረ ቢሆንም በአሁኑ ወቅት ትምህርት ቤትና ጤና ተቋማትን ጨምሮ በርካታ ማህበራዊ አገልግሎት የሚሰጡ ተቋማት መገንባት ተችሏል። ሄለን ተጨማሪ አላት። የስልጤ ዞን ከ1991 ዓ ም በፊት በተለያዩ አስተዳደሮች ተከፋፍሎ ሲተዳደር በመቆየቱ በአካባቢው የነበረው ልማት ወደ ኋላ ይቀርና ማህበራዊ አገልግሎት የሚሰጡ ተቋማት ያልነበሩበት እንደነበረ የዞኑ አስተዳዳሪ ዘይኒ ቢልካ ይገልጻሉ። ህብረተሰቡ ራሱን በራሱ ማስተዳደር ከጀመረ ጊዜ አንስቶ በዞኑ ትምህርት ቤትና ጤና ተቋማትን ጨምሮ በርካታ ማህበራዊ አገልግሎት የሚሰጡ ተቋማት መገንባታቸውን አስተዳዳሪው ያነሳሉ። ማህበራዊ ና መሰረታዊ ለሰው ልጅ አስፈላጊ የሆኑ ነገሮች የተማሉባት ከተማ ለማድረግም ጥረት የተደረገ ነው ያለው። በዚህም በአሁኑ ሰዓት ወደ አራት መቶ አራት ትምህርት ቤቶች አሉ። ይሄ እንደ ትምህርት ቤትነት ብቻ ሳይሆን ትምህርት ቤቶች የተማሉ ግብአቶች እንዲኖራቸውም ከፍተኛ ድጋፍ ሲያደርግ ነው የነበረው። የአንድ ዩኒቨርሲቲ አለ፣ ቴክኒክና ሙያ አለ። ሌላው የማህበረሰብ ጤና ለሁለንተናዊ ልማት እንቅስቃሴ ወሳኝ ስለነበረ በጤናው ዘርፍ በጣም ወደ ኋላ የቀረ አካባቢ ነው የነበረው። በዚህ በተደረገ ጥረት በአሁኑ ሰዓት ወደ 35 ጤና ጣቢያዎች፣ አንድ ኮምፕሬንሲቭ ስፔሻላይዝድ ሆስፒታልና አራት የመጀመሪያ ደረጃ ሆስፒታሎች አሉ። የስልጤ ዞን ነዋሪዎች ዞኑ በፊት የነበረበትን ሁኔታ በማስታወስ በአሁኑ ወቅት በማህበራዊ አገልግሎት ዘርፍ መሻሻሎች መኖራቸውን ያነሳሉ። ከታች ጀምሮ ጤና ክላዎችን፣ አንደኛ ደረጃ ሆስፒታሎች፣ የወራቤ ኮምፕሬንሲቭ ስፔሻላይዝድ ሆስፒታልን በመገንባ ከዚህ በፊት በአጎራባች እና ሆሳና ልሂድ እና ሻሽመኔ ልሂድ አዲስ አበባ ላይ ሕክምና ይመላለሰ ነበረ። እዚሁ በቀዩ ላሽ ያገኘበት ሁኔታ ነው ያለው። በራሳችን ሆስፒታል እየተጠቀምን ነው። በራሳችን ትምህርት ቤት እየተማርን ነው። በጣም በጣም በራሳችን በአስፋልት ጭቃ ሳይነካን እየሄድን ነው። በልማት በጤናው በትምህርቱ በግብርናው ሌሎች በማህበራዊም በኢኮኖሚውም በፖለቲካውም ጥሩ አድቫንስ አድርጓል የተነበረበት ነው። አርሶ አደሩም እንደዚሁ በግብርና ጋራ ተቀናጅቶ በዘራ አቅርቦቱ፣ በማዳበሪያ አቅርቦቱ፣ በመስኖ በተለያየ ነገር ምናምን ነገር እስኪሉን አሳድጎ የተሻለ ምርታማ የሆነበት ብዙ ልማቶች ተፈጥረዋል። ከመንገዱም፣ ከትምህርት ቤቱም፣ ከዩኒቨርሲቲው፣ ከሆስፒታሉ ያ ብዙ ለውጥ ነው። በርካታ ለኢንቨስትመንት ምቹ የሆኑ ስፍራዎች ያሉት የስልጤ ዞን የነበሩበትን የመሰረተ ልማት ክፍተቶችን በመቅረፍ ባለሀብቶች በራስ ተነሳሽነት የኢንዱስትሪ መንደር መገንባት መቻላቸው ተገልጿል። በዞኑ ባለሀብቶች መዋለንዋያቸውን ፈሰስ እንዲያደርጉ አርባ ስድስት ሄክታር መሬት ማቅረቡን የገለጹት አስተዳዳሪው አንድ መቶ ሀምሳ ዘጠኝ ባለሀብቶች ስፍራው ላይ ኢንቨስት ማድረጋቸውን አንስተዋል። በዚህም የዞኑ የከተሜነት ደረጃ ማደጉን ገልጸዋል። ይሄ አካባቢ አንዱ የነበረው ችግር የሀይል እጥረት ነው። የነበረው የሰብስቴሽን ችግር ነበረ። ይህ ከተፈታ በኋላ በአካባቢው ከፍተኛ የልማት እንቅስቃሴ አበረታቸው ሆኖ ቀጥለዋል። ይህ በመሆኑም ባለሀብቶች በግል ጥረታቸው የኢንዱስትሪ ፓርክ አቋቁመዋል። ለዚህም መንግስት ወደ 406 ሄክታር በመጀመሪያ ዙር አዘጋጅቶ ወደ 159 የሚሆኑ ባለሀብቶች ወደ ልማት እንዲገቡ ተደርገዋል። ይሄ የነበረው እንቅስቃሴ አበረታች ስለነበረ የዞኑ መንግስት ይሄን አካባቢ ኢንዱስትሪው ዞኑ ወደ አንድ ሺህ ሄክታር በማዘጋጀት ቀጣይ ተጨማሪ የባለ ሀብቶች ፍላጎት ለማስተናገድ በቂ ዝግጅት አድርገናል። በምግብ ራስን ለመቻል በሚደረገው ጥረት ግብርናን ከዘመናዊ ቴክኖሎጂ ጋር በማጣመር በአመት 126000 ሄክታር መሬት እንደሚታረስ የተጠቆመ ሲሆን በአሁኑ ወቅት በዞኑ ያለውን ምርታማነት 71 በመቶ ማሳደግ ተችሏል ተብሏል። ይሄ አካባቢ አንዱ የለም መሬት እና አቅም ያለው ታታሪ የህብረተሰብ ክፍል የነበረ ቢሆንም በቂ የግብርና ቴክኖሎጂ በቂ የሰለጠነ ሰው ባለመኖሩ ምክንያት ምርጣማቱ በጣም ዝቅተኛ ነው የነበረው። በሄክታር ይገኝ የነበረው ወደ 30 ኩንታል ነው የነበረው። ባለፉት አመታት የኤክስቴንሽን ስርዓቱን በማጠናከር የቴክኖሎጂ አቅርቦትን በማሻሻል በአሁኑ ሰዓት እንግዲህ ወደ 126 ሺህ ሄክታር የሚታረስ ሲሆን በአመት በአማካይ ወደ 89 ሚሊዮን ኩንታል ምርት ይመረታል። ይህም በአማካይ የምርታማነት ወደ 71 ፐርሰንት ማድረስ የተቻለበት ሁኔታ ነው ያለው። በስልጤ ዞን ከአራት ዓመታት በፊት በበጋ ወቅት አገልግሎት የሚሰጡ መንገዶች ከ160 ኪሎ ሜትር የማይበልጥ ነበረ። በአሁኑ ወቅት ግን በበጋም ሆነ በክረምት ማገልገል የሚችሉ ከ2600 ኪሎ ሜትር በላይ መንገዶች መገንባታቸው ተነግሯል። በዞኑ የህብረተሰቡ ተሳትፎ ከፍተኛ መሆኑ የጠቆሙት የዞኑ አስተዳዳሪ በ2017 በጀት ዓመት 16 ቢሊዮን ብር ከማህበረሰብ ድጋፍ መሰብሰቡን ገልጸዋል። ትልቁ አቅማችን ህዝባችን ነው። ስለዚህ በመስጠት ለውጥ እንደሚመጣ ያምናል። ይህ በመሆኑ ምክንያት ባለፉት ዓመታት የመጡ ውጤቶች አብዛኛው ድርሻ የህብረተሰቡ ድርሻ ነው። ትልቅ በአገር አቀፍ ደረጃ ስመጥር የሆነ ሆስፒታል ተገንብተዋል። ይሄ በህብረተሰቡ የተገነባ ነው። ሐይረንዚ ትምህርት ቤት እንዲሁ በልማት ማህበሩ ጥራ ስለሆነ በህብረተሰቡ ድጋፍና መዋጮ የተሰራ ነው። አብዛኞቹ ሁለተኛ ደረጃ ትምህርት ቤቶች በህብረተሰብ ተሳትፎ የተገነቡ ናቸው። የጤና ተቋማትም ሆነ የትምህርት ቤቶች ግብዓት በአብዛኛው በህብረተሰብ ተሳትፎ የሚሰሩ ናቸው። ሌላው ለመንገድ የሚሰጠው ትኩረት ህብረተሰባችን ልዩ ነው። በጋ ብቻ አገልግሎት የሚሰጡ መንገዶች ከ160 ኪሎ ሜትር አያልፉም ነበር። በአሁኑ ሰዓት በጋና ክረምት ሊያገለግሉ የሚችሉ የጠጠር መንገዶች ወደ 260 ኪሎ ሜትር መስራት ተችለዋል። በዚህ ዓመት ብቻ በህብረተሰብ ተሳትፎ ወደ 1.6 ቢሊዮን ብር ድጋፍ አግኝተን እነዚህ ለጠቃቀስናቸው ለተለያዩ ልማቶች ህብረተሰቡ ድጋፍ አድርጎ ወደ ልማት መዋል የቻልንበት ሁኔታ ነው ያለ። በቀጣይ ዓመታት በስልጤ ዞን በመሰረተ ልማት እንዲሁም በጤናው ዘርፍ በርካታ ስራዎችን ለመስራት መታቀሩ የተገለጸ ሲሆን ከ10.7 ኪሎ ሜትር በላይ የአስፓልት መንገድ መገንባት፣ የውሃና የመድኃኒት አቅርቦትን ማሻሻል፣ የማህበረሰብ አቀፍ መድኃኒት መደብርና ሌሎች አገልግሎት መስጠት የሚችሉ ማዕከላትን ለመገንባት በእቅድ መያዙ ተነግሯል።